ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናል የተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦቼ። ዛሬ አሁን የመጣሁት በአንዳንድ ነገሮች ላይ አንዳንድ መስመር የሳቱ ነገሮች አሉ፣ በነዛ ላይም ሀሳብ ምሰጥበት ይሆናል። ሌላው ነገር ደግሞ ስለ ሮታና አብርሽ ሰርግ ላይ ሀይሚዬና ብሩኬ ይቆዩልን ስትሉ ስትሉ የነበራችኋላችሁ እና አንዷም እህቴ ምን አለችኝ፣ በማርያም ቪዲዮ ስሪ፣ ስፖንሰር እንሆናለን የእነሱን ሰርግ እዚህ ያሳልፉልን ብላ የማርያምን ስም ስለጠራች ግድ ቪዲዮ መስራት አለብኝ በሚል ለመስራት ተገድጃለሁ ማለት ነው። እንግዲህ ብሩኬና ሀይሚ ያው እርግጠኛ ነኝ የአብርሽንና የሩታን ሰርግ እዛ አሳልፋችሁ አድምቃችሁት እንደምትሄዱ ሙሉ ተስፋ አለኝ። ደግሞም ግድ ነው። ብትቆዩ ጥሩ ነው። አሁን አስር ቀን ነው ምናምን ነው የቀረው በሰላሳ ማለት ቀርቧል እና ይህንን ነው እኔ ማለት የምፈልገው። ሰርጉ ላይ ግድ መገኘት አለባችሁ። ያለ እናንተ አይደምቅም። ያለ ቅማማ ያለ ማጣፈጫ ወጣ አይጣፍጥም አይደል እና ሀይሚ የቅማሟ መገኘት አለባት ትላላችሁ ሌላው ነገር ደግሞ ብሩኬ ለሀይሚ ለምን ብድሩን አልከፈለም ለምን ፕራንክ አላደረገም እያሉ እነ ወይዘሮ ጠንፊ እየተንጫጩ ነው አፋቸውን እየከፈቱ ነው ሀይሚ ላይ ማለት ነው በጣም መስመር እየሳታችሁ ነው ድሮም እኮ እኛ እናውቃለን የሀይሚን ጭንቀት እንደምትፈልጉት ማለት ነው ሀይሚ ላይ እየተነሳችሁ አፋቸውን አትክፈቱ ስነስርዓት ብትይዙ ጥሩ ነው ማለት ብሩኬ ደግሞ እነሱ ባሉት ተመርተክ ታደረክ እንደዚህ ሀይሚን ፕራንክ ታደረግ። ከሀይሚ በላይ እነዛን ዘላን እነ ጠንፌን አፍቃሪዎችን ነው የምትወደው። ለእነሱ ነው ቦታ ያለ ማለት ነው። ሀይሚ ብርድሯን የከፈለችው በቃ፣ እሱም ፕራንክ አደረጋት እሷም አደረገችው። ተበሳይታ ስለነበረ በጣም ተጨንቃ ስለነበረ እንዴት ብድሬ መክፈል አለብኝ ብላ አስባ ከዛ ልጅ ጋር ፕራንክ አደረገችው። ምንድን ነው እናንተ? ፕራንክን በፕራንክ ተመለሰ። ሌላ ምንጫጫታ ለምን አስፈለገ? ለምን አፋችን አዘጉም? እኔ እንጃ። ሀይሚ ፕራንክ አትስሪ፣ በቃ ማለት ፕራንክ በሰራሽ ቁጥር አንደኛ ቻናልሽም እየተንቀሳቀስ አይደለም። እውነት እንደዚህ ተብሩክ ጋፈታ ስትይ ይሻላል፣ ፕራንክ ስሰሪ አንቺ የምትሰሪውን ፕራንክ እንደ ክፋት እንደ መጥፎ አድርገው ነው የሚረዱት፣ ማለት ነው እንደዛ ነው እየተረዱ ያለው አብዛኛው፣ ማለት ነው። የክፋታቸው ጥግ ደግሞ ሰብስክራይብ እንኳን አያደርጓትም። መቼ? እኛ እኮ የምንፈልገው አስመሳይን ነው። ጥሩ ሰው የት ይወደዳል? ሲጀመር፣ እንዲ ንጹሕ ሰው የት ይወደዳል? እነዚህ ልጆች እኮ እውነተኛ ስለሆኑ እኮ ነው። እውነተኛ ነገር ያለማስመሰል፣ እውነተኛውን የሆነን ነገር ይዘው ስለሚመጡ ፕራንክም ቢሆን ያው አስተማሪ የሆነ ነገር ነው። ሌላው ነገር ደግሞ እውነተኛ ነገር ነው እየሰሩ ያሉት ድራማ እንኳን አይሰሩም። ድራማ ሰርተውብን አያውቁም። ግን በጣም አበዛችሁት ማለት ልጅቷ ላይ እንደዚ አፋችሁን መክፈት ማለት ነው። ምን እንደው ከሃይሚ በላይ እኛንን ለብሩክ የምናስብለት የምናዝንለት አላችሁ። ከሃይሚ በላይ እኛንን አዛይለሱ አላችሁሳ ቀለ በጣም ተደብራላችሁ፣ የምር ቡርጌ ደግሞ ነግረናል ደጋግመን ምንም አይነት ፕራንክ እንዳሰራ እሷ በዚህ ሰው ሀገር እንድትከፋ አንፈልግም። ምንም አይነት በቃ ፕራንክ አድርግሃታል፣ ፕራንክ አደረገች፣ ብድር በብድር ተመልሷል። ከዚህ የበለጠ በየኮመንት ኮመንት ቢሽለጠለጡ አፋቸውን ቢከፍቱ፣ አንተ ያንን ኮመንት አንብበህ እነሱ ባሉ መንገድ ቪዲዮ እንደዚ አይነት ፕራንክ ተሰራክ ሴት ይዘ ከመጣክ እውነትም አንተ እነሱን ነው የበለጠ ለእነሱ ነው ቦታ ያለህ፣ ለሀይሚ አይደለም። ያንን ነው የምንረዳው። ማንንም ባለ መንገድ እንዳትማራህ አክብር፣ ያከበረህን አክብር። ምንድን ነው ከዚህ በፊት ያለው የወደደኝን ነው ወዳለው ያልወደደኝን ደግሞ አልወድም ብሎ ነበረ። እና እንደዛ ነገር አለቀ። እና በሰው በኮመንታተሮች ተመርታ ተመርተ ሀይሚን ምንም አይነት ከባድ ብራንክ እዚህ ሰው ሀገር ላይ እንዳታደርጋት። መከፋት የለባትም የታዝናናትን ነው ያመጣኸው። አዝናናት። በቃ እንደዚህ ስትሆኑ ነው የሚያምርባችሁ። የእናንተን አንድነት አብዛኛው ሴት አይፈልግም። አንተ ከሀይሚን እንድትርቅ ይፈልጋሉ። አንተ ሀይሚን እንድትሰው ይፈልጋሉ አብዛኛው ሰው። አንተ ደግሞ ያንን አልተረዳም እንደሚመስለኝ ማለት ነው። የሀይሚ ተከታዮች ሴቶች ናቸው። ያንተም በእርግጥ ሴቶች ናቸው፣ ያው አፍቃሪዎች ማለት ነው። እና ሀይሜን እኮ ያለመሳደብ ብሩኬን ዝም ብላችሁ ማፍቀር ትችላላችሁ። ለሀይሜ ክፋት ያለማሰብ ብሩኬን አፋቸውን አፍናችሁ ማፍቀር ትችላላችሁ። ሀይሜ እኮ አልከለከለቻችሁም። ምክንያቱም ችሎታው ካላችሁ ማለት ነው፣ የራሳችሁ የምታደርጉበት አቅሙ ካላችሁ አፍቅሩ። ማንም የእናንተን ልብ እንጂ የሚላጠው የሀይሜ አይደለም። እንዴ እውነት፣ እግዚአብሔርን አሁንስ ሲሆነ ሰለቻል ማለት ውዶቼ። የሆነ ነገር ኮሽታ ሲፈጠር ሁሉም ሰው በቃ ሀይሜ ላይ ነው የሚነሳው፣ በቃ አፋቸውን የሚከፍቱት ምናምን ነገር። እንዴት ነው የምታስቡት? ማለት እንዴት እኔ እንጃ። አንዳንድ ጊዜ ዝም እየሰረዳችሁ የልጅነት ይሄ የክትባት መርፌ ያመለጣችሁ ይመስለኛል። ጡዝ የምትሉ አላችሁ፣ ከምድር ተነስታችሁ በቃ የሆነ ያልበላችሁን የምታኩ ማለት ነው እንዴ ምቤቴስም በጣም ግራ ታጋባላችሁ። ችግሩ ግን ሀይሚ ቦታ አሰጣችሁም፣ አታዳምጣችሁም በጭራሽ ማለት ነው። ትዝ ራሷ አትሏት እና ቤተሰብ፣ እኔ በጣም ግራ እያጋባይ ነው ነገሩ ማለት እኔ እንጃ። እንደዚ አብዛኞቻችን በቃ እንደ ወንድ አምላክ የሆነን እኮ የምር በቃ ለሴት ልጅ ያለን አመለካከት በቃ ዝቅ ያለ ነው፣ በጣም በጣም በዚህ ልክ እኔ አላቅም ቤተሰብ ብቻ ሀይሚዬ ለማንንም እጅ እንዳሰጭ እንደስተዛሬሽ ቆፍጠንጠን ብለሽ ይሄ በቅኔ ምናምን ነገር እያሳረርሻቸው እኛ ደግሞ እንፈተፍተዋለን። አለቅ አለቅ ይሆ ነው፣ እንደዛ ነው እንጂ። ይሄ ማይኳን ይዛ መታ ምላሽ ትሰጠኛለ ብናም ብላችሁ እንዳጠብቁ ከሀይሚ ምንም ምላሽ የምታገኙት ነገር የለም። እና ግን ብሩክ አደራደራ ምንም አይነት ፕራንክ እንዳሰራ ከባድ ፕራንክ። ይሄ ኮመንታተሮች ያሽካበጡትን አይተክ ማለት ነው። ይኸው ነው በቃ፣ ጨርሻለሁ። ላይክ ሼር አድርጉ። ቤተሰብ ደሞ የሃይም ያሩታን እና ያብሬሽን ሰርክ እዙላቹ ሂዱ፣ ሂዱ እንድትሉ የሚፈልጉ ብዙ ሰው አለ። ይሄው ነው ማለት የምፈልገው።